አሁን እቺ ፊቷን አታይ። አሁን በራሷ ፔጅ ነው የተፖስተው። ቀነኒ ብለሽ ቲክቶክ ላይ ግቢ፣ ራሷ ፔጅ ላይ አለ። ትናንትና ነው የተፖስተው። አስቢ፣ ማን ነው የገደላት? ከተገደለችስ በኋላ ገዳይ ተብሎ የተጠረጠረው ሰውዬ ለምን ከስር ወጣ? ደግሞ ይሄ ቁስሉ እያለ መልሶ ይሄ ፊት ለምን ተፖሰተ? እንደዚህ ተደርጋ ተቀጥቅጣ ለሰው ሰቀቀን እኮ ነው እያደረጉ ያሉት አሁን። ሰው እንደገና የረሳትን እንደገና ደግሞ እናትና አባቷ ይህን ቁስል እያዩ እንዳለቅሱ ነው ያደረጉት። ለምን ፖሰቱት? በእሷ ፔጅስ ደግሞ ምን አይነት ሰው ገባ እንዴ? ሞኝ ነሽ እንዴ? የኔን ፔጅ ምሳሌ ባልካለሽ ባሌ ቲክቶኬን ፓስዋርዱን ሊያቀው ይችላል፣ ገብቶ ሊፖስት ይችላል። ገባሻ? ከዛ ውጭ የሆነ ፓስወርድሽን የሚያውቅ ሰው ያንቺን ባንቺ ቲክታክ መጠቀም የሚችል ሰው ከዚህ በፊት የሚጠቀም ሰው ካልሆነ እንዴት ገብቶ ባንቺ ቲክታክ ላይ ፖስት ትችላል አይ እኔ አገባኝም ግን ነገሩ እኛ ሴቶች ግን ንቁ እንንቃ ወንዶችን አናምንም እንዴ ስናገባ ተፈራርመን ፋይልስ ተጥርሳችን አባታችን ያስረክባል በቃ እስካለን ድረስ ከአይነት እስከ ጥርሳችን። ከዛ ውጭ አልፎ ተርፎ ማንም ሰው እንዲያጎዳድለን፣ አረ እኔ ታማኝ ነኝ። ወዮ ማንም ሰው ለሚስቱ ታማኝ ነኝ ብሎ ነው የሚያስበው፣ ግን አይደለም። ደደብ ነው፣ ደደብ ድድብ እና ጥልቅ ገባችሁ።

ባ ነው በጣም ያስጋል። ደግሞ መፍታት እያለ ያ ይሄ አንድ ነው። መፍታት አለ በጣም ምርጫ ነው። ምን እንደ ሴት ደደብ የለም። እሱም ማሳደብ ትችላለህ። አይሞቀኝ አይበርደኝ ገባኝ። እኔ ደደብ አልሆን እንጂ ማለት ነው። አይ ችግር የለውም ለአንተ ድድብ መስለል ልታየ እንችላለን ግን ያው እንለያያለን ለማለት ያክል ነው። እኔ እንደገደለት በይዘው አላወኩም ማንግ ራስ መልኝ ግ አለምን ያላቀም ብያቸዋለሁ ግን ግን ዝም ብላችሁ አስቡት፣ ዝም ብላችሁ ቁም እያላችሁ አስቡት። አንተ ሚስት ካልሆነች በስተቀር ያንተን የቲክቶክ ፓስዋርድ በዚ መገመት ትችላለህ። ያንተን ቲክቶክ ፓስዋርድ ወይም የስልክህን ፓስዋርድ ሚስት ካልሆነች ማን ያውቅ ይችላል? ስልክን። ኦኬ፣ የቲክቶክ ፓስዋርድ ይህን እንዴት አውቀ? በአንተ ሎግኢን የአንተ ሎግ አውት ብለህ በእሷ ሎግኢን ብለህ ገብተህ ትፖስ ትችላለ ተብለ ትጠራጠራለህ። ሌላ ሰው፣ ማንም ሰው ሊጥ ሊያደርግ አይችልም እንዴ? እናንተ ንቆንጅ መሆናችሁ ነው። አሁን ጊዜው ስለተበላሸ ኢትዮጵያ ላይ ህግ ስለሌለ ምናምን። ኦኬ። ሲቀጥል ደግሞ እነሱ እስበሳቸው ችግር የለባቸውም።

በቦክስ ወስኮ ወስኮ ፍቶን ወስኮ በጣሶ በጣሶ ጋር ይስሙናቸው ነው ቁንጅ እቺን የመሰለ ሴትዮ ናት እኮ ሻሿ እራሱ። እንግዲህ ፈጣሪያቸው የሚፈሩ ከሆነ አስቡት። ሻሿ እራሱ ይታያችኋል። ይሄ ራሱ ነው ሌላ ቪዲዮ የሰራችበት ሻሽ ራሱ አልተቀየረም። ደግሞ ሊያጭበረብሩ አጅበረብሩ ሌላ ሴት ናት። እንዴት አትታወቅም? እንደ ፊቷ ቅጥቅጥ አድርጎ እንዳይጥ ቀጥቀጧት፣ አብጣ ሻሿ እራሱ ምስኪን ይሄንን ፎቶ በፔጇ ትናንትና ተለቀቀ። ይሄ ይሄ አሁን ያደረግኩ ፊት ለፊት ይሄ ተለቀቀ።